በአዲስ ቪዲዮ በጣም ከረጅም ጊዜ በኋላ ተከስቻለሁ። ይህን ቪዲዮ ለሙዓዝ ሀቢባ አድርስልኝ ክትት ያል ክለታ ዛዴ ሙሀባው ሲሞላህ ዛዴ ያን ያፈዝም ቢላ ይናገራል ገላ ዛዲ መውደድን መንገዱነ ዛዲ ገና መጀመርኩት። ኢትዮጵያ ላይ በጣም ታዋቂ ከሚባሉ የመድህ ስራዎችን ከሚሰሩ ወጣት ሙነሽዶችና ማዲሆች ማዲዎች መካከል ጥያቄ የለው ሟዋዝ ሀቢብ በግንባር ቀደምነት ከሚቀመጡት ውስጥ ነው። አብዛኞቹ ስራዎቹን የሚለቀው ደግሞ በዩትዩብ ነው። በዩትዩብ ደግሞ እጅግ በጣም ከፍተኛ የሆነ ተመልካች በጥቂት ቀናቶች ውስጥ በሚሊዮን ተመልካቾችን በማግኘት ወደር ያልተገኘለት ድንቅ ሙነሽድና ማዲህ ነው። እኔ ግን ያስገረመኝ ይህ አይደለም። እኔን ያስገረመኝ ሌላ ነው። በሚለቃቸው የመንዙማና የነሽዳ ስራዎች ስር የሚሰጡ ኮሜንቶች አስተውላችሁ ከሆነ ብዙ የሌላ እምነት ተከታይ ሰዎች በእነዚህ የመንዙማና የነሽዳ ስራዎች ስር እየገቡ በጣም የሚያስገርሙ የሆኑ ኮሜንቶችን ሲሰጡ በብዛት ተመለከትኩ። ይህን የአንተን ስራዎች ስንሰማ መስለም እንፈልጋለን የሚሉ ያንተን ድምፅ ስሰማ ይነዝረኛል። እኔ ጴንጤ ነኝ፣ እኔ ፕሮቴስታንት ነኝ፣ እኔ ኦርቶዶክስ ነኝ፣ ነገር ግን እነዚህ ስራዎች እስልምናን እንድቀበል፣ ወደ እስልምና እንድጠጋ ይገፋፉኛል የሚሉ አይነት ኮሜንቶችን በብዛት ሲጻፉ እየተመለከትኩ በጣም ጉድ ስል ነበር። ከዛም አልፎ ወደ ሪፕሌዎች ውስጥ ስንገባ፣ እስኪ ግቡና እናንተም ተመልከቷቸው። የመንዙማዎቹ ኮሜንቶች ስር የተሰጡ ሪፕሌዎችን ስንመለከት አብዛኞቹ ሰዎች ምን እያደረጉ ነው? እየሰለሙ ነው። እንደዚህ አይነት አላህ በሰጣቸው ሂክማ ሙስሊሙን ወደ ረሱል ሰለላሁ ዐለይሂ ወሰለም መሐባ ከሙዚቃ ተላቀው ከተለያዩ ነገሮች ተላቀው መንዙማዎችን በመስማት ስለ መሐባ እንዲማሩ የሚያደርጉ ስራዎችን የሚሰሩ ሙስሊም ያልሆኑ ወገኖችንም ደግሞ በተስረቅራቂ ድምጾቻቸውና መልእክቶቻቸው ለእስልምና እንዲስታቡ የሚያደርግ ስራን የሚሰሩ ሰዎች አንዳንድ ኧረ እንዲሁም ብዙ አላወቂ አይነት ሰዎች እውቀት እየመሰላቸው በሽርክና በቢድዓ ሲፈርጅ ይመለከታለሁ። ጉድ እኮ ነው። ሞአዚ ዋ አንተን እንደሆን አላህ ያቆየ። ሞአዚ እንግዲህ በዚህ ዘርፍ በነሽዳና በመንዙማ ዘርፍ ረጅም ዓመታትን ያስቆጠረ ነው ወጣት። ምንም ያህል እንኳ ወጣት ቢሆን፣ በጣም እጅግ በጣም ብዙ ስራዎችን ሰርቷል። ከልጅነቱ ጀምሮ ሲሰራ ስለነበርም ጭምር ማለት ነውና ምን መሰላችሁ፣ እኔ ከሚሰራቸው ስራዎች ውስጥ ከፊት የማስቀምጣቸው በጣም ድንቅ ድንቅ የምላቸው ማለትም ሰምቼ ሰምቼ ሰምቼ ልጠግባቸው ያልቻልኳቸው መልእክቶቻቸውንም በቅጡ ለመረዳት የሚቸገርባቸው የሆኑ በጣም የራቁ መልእክት ያላቸው ልብ መግባት የሚችሉ ስራዎችን ይሰራል እና

ለሁሉም ነገር መፍትሄ የሚገኘው የሁሉም ነገር አስተናባሪ፣ ሻሚ ሻሪ፣ ገዳይ፣ ቀስቃሽ፣ በሁሉም ነገር ላይ አዋቂ ወደ ሆነው ጌታችን አላህ ስብሃነሁ ወተዓላ ነው። ወደ አድርግ ረክዓተይን ሰላትህን ስገድና ዱዓ አድርግ። ዱዓ ስታደረግ ደግሞ በሙሐመድ ይሁንብህ የሚለውን ጨምርበት አሉት። ያን በማድረጉ ብቻ አላህ ስብሃነሁ ወተዓላ አይኑን አበራለት። ያን መልእክት ነው በትልቁ ደረጃ እኛ ዱዓችን ውስጥ ረሱል ሰለላሁ አለይሂ ወሰለምን ማካተታችን ለዱዓችን መስተጃብነት ትልቅ ጥንካሬ የሚኖረው መሆኑን በዚህ መንዙማ ላይ ሊያስመለክተን መሞከሩ በጣም የምወድለት ፓርት ነው። መንዙማ ከሰራቸው መንዙማዎች ሁሉ ምርጡ ምርጡ ምርጡ ብዬ የማስቀምጠው የመንዙማ ስራ ይህ ነበር። ከዚህ በኋላ በዛ ልክ መወድለት የሆነ ስራ ይሰራል ብዬ ክስፔክት አድርጌ አላቅ። ማለትም ስለ ረሱል ሰለላሁ ዐለይሂ ወሰለም የሚሰሩ የትኞቹም ስራዎችን ጣፍጦን ወደናቸው ነው የምንሰማቸው። አልሐምዱሊላህ ያን ኒዕማ አላህ ሰለቸረን ነገር ግን ከነዛ መሀል እናበላልጣለን አይደል? የኔ ምርጡ የምንለው በቃ ውስጣችን ላይ የመግባት ፓወሩ በጣም ከፍተኛ የሆኑ የሆኑ ስራዎች ይኖራሉ እና እኔ በቃ ያን መንዙማ በጣም ከመውደድ የተነሳ ሌላ ስራ ይሰራል በቃ ኤክስፔክት አላደርግም ጭራሽ ማለት ነው። ሞዓዚ ቆይ ምን እስክንሆን ነው? ለምን አተወንም? አሰቃየህን እኮ

መቼ ልጠግበው ነው በቃ ሰማውአለው ሰማውአለው በቃን üst ሰማውአለው ስተኛ ሰማውአለው ስነሳ ሰማውአለው ልጠግበው ለዛለቻል ጀርኩ አልহামዱሊላህ ይሄንንም ኢማ አላህ ተለሰጠኝ በቃ እንደ አዲስ ይገርመኛል። እንደ አዲስ ምን አይነት አቅል ነው? ምን አይነት መሐባ ነው? ይህን ያጻፈው እስታዝ ሰይድ አሕመድ አጃኢብ አልቁድራ እሳቸው በቃ ሁሌ እንዳስደመሙን ሁሌ ተጣልከለታ ተጣልከለታ ከነዚህ ከሁለት የመንዝማ ስራዎች ውስጥ ማለትም፣ ብዙ ቢኖሩትም እነዚህ ሁለቱ ልቀው የሚቀመጡ እንደሆኑ ምንም ጥርጥር የለውም። እና ሁሉም ሰው የራሱ ምልከታ አለው። እስኪ ከሁለቱ መንዝማዎች ውስጥ ለእናንተ ሞር የምታስበልጡት ይኖራል። ወይም ደግሞ ከሁለቱ መንዝማዎች ውስጥ ለእናንተ ምርጥ ምርጥ ስነኞችን እስኪ ኮሜንት ላይ ያስቀምጡልኝ። ምርጥ ምርጥ በጣም በቃ አሁን እዚህ መንዙማ ላይ ብዙ መልእክቶች አሉት። ሞር ደግሞ በቀጣይ ቪዲዮ መጥበት አለው። በተለይ ሙዓዝ ብን ጀበል ረላሁ አንሁ የሙሐባ ታሪክ ያስቀመጠበት ፓርት በቃ ሌላ ነው እና ተወዳጅ ሲታመም ይታመማል ወዳጅ የሚለው ፓርት ምናምን በቃ በጣም ብዙ ማብራሪያዎችን የሚፈልግ ብዙ አንደርስታንዲንጎችን የሚፈልግ የሆነ ፓርት ነው እና እነዛ እነዛ አሉ ሰዎች የየራሳቸው በጣም አልቀው የሚያስቀምጡት የሆነ መልእክት ይኖራል እና እስኪ ይህን ነገር እንትን አድርጉት፣ ኮሜንት ላይ አስቀምጡልኝ።